አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦቼ ቪዲዮ እንዳታሳልፉት እስከ መጨረሻው ድረስ እንዲሰሙ። እቺ በፎቶ ላይ የምትመለከቷት እህታችን ስሟ ዘይነብ አበጋዝ ትባላለች። ትውልዷ ወሎ ተንታ አጅባር 024 ቀበሌ ምጥግና ሲሆን እንደ ማንኛውም ኢትዮጵያዊ ሰርቼ ያልፍልኛል በማለት ወደ ሳውዲ አረቢያ ከሄደች አመታቶች ተቆጥረዋል። እስካሁን ለቤተሰብ ደውላ አታውቅም። አድራሻውን ቤተሰብ አያውቅም። አባካችሁ በስራ ቦታ የምታገኙ ልጆች ካላችሁ ምናልባት የቤተሰብ አድራሽ አጠፍቶባት ከሆነ ወይም ደግሞ በዚህ በሶሻል ሚዲያ የምትጠቀም ከሆነ ሁላቸውም ቪዲዮን ኮፒ ሊንክ ሸር እያደረጋችሁ እንዲታደርሱልኝ ስልባ። አባቷ እያለቀሰ ነው። እናት የላትም፣ የቲም ነች። ሁላችሁም ይሄ ቪዲዮ የሚደርሳችሁ በሙሉ ሼር ኮፒ ሊንክ አድርጉት። ሼር ኮፒ ሊንክ ቫይራል እንዲወጣ እና ከቤተሰቦቿ ጋር እናገናኛት ፕሊዝ። እሷም አንቺን በህይወት ካለሽ አባትሽ፣ ወንድምሽ ይፈልጉሻል እንድትደውላቸው አድራሻቸውን